የዩኒቨርሲቲ መንደር ፕሮጀክት በነዋሪዎች ና በዩኒቨርሲቲው መካከል ማኅበራዊ ግንኙነትን የሚያጠናክር መሆኑን የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ አስታወቀ። ቢሮው ከአራት ኪሎ እስከ ሽሮ ሜዳ በሚገነባው የዩኒቨርሲቲ መንደር ዙሪያ መግለጫ ሰጥቷል። ራሄል ደምሰው ተከታትለዋለች። በአዲስ አበባ ከተማ አስተዳደር ከአራት ኪሎ እስከ ሽሮ ሜዳ የትምህርት ምርምር፣ የባህል ልቀትን ለማሳደግ የሚያስችል የዩኒቨርሲቲ መንደር እንዲመሰረት ሀሳብ ቀርቦ ጸድቋል። የአዲስ አበባ ከተማ ፕላንና ልማት ቢሮም ይህንን አስመልክቶ በዩኒቨርሲቲ መንደር ፕሮጀክት ልማት ላይ መግለጫ ሰጥቷል። በ2027 ዓ ም በአዲስ አበባ ግንባር ቀደም የሆነ የትምህርት የምርምር፣ የፈጠራና የባህል የዩኒቨርሲቲ መንደር ለማልማት እቅድ የተያዘ መሆኑን የአዲስ አበባ ከተማ ፕላንና ልማት ቢሮ ኃላፊ አቶ አደም ኑሪ ተናግረዋል። በአፍሪካ የዲፕሎማሲያዊ ዋና ከተማ በሆነችው አዲስ አበባ በ2027 ግንባር ቀደም የሆነ የትምህርት፣ የምርምር፣ የፈጠራ እና የባህል መንደር ለምቶ ማየት የሚል ራዕይ ሰንቆ የተጠና ጥናት ነው። በዋናነትም ይህ አካባቢ ላይ ትልቅ ድርሻ ካላቸው ባለድርሻ አካላት ተሳትፎ የኢፌድሪ የትምህርት ሚኒስቴር እንዲሁም የአዲስ አበባ ዩኒቨርሲቲ ባለድርሻ አካል አድርገን በጋራ እያጠናን ነው የቆየ ነው። ከአራት ኪሎ እስከ ሽሮ ሜዳ ዩኒቨርሲቲና ሌሎች ተቋማት ያሉበት አካባቢ ቢሆንም የታጠሩና ለማህበረሰቡ የሚጠበቀውን የጋራ ጥቅም የሰጣ ለመሆኑን ታሳቢ በማድረግ ጥናት መደረጉን ኃላፊው ጠቁመዋል። ዩኒቨርሲቲዎቻችን ምንም እንኳን ብዛት ያላቸው ተቋማት እንዳልኩት በዩኒቨርሲቲ በኮሌጅ በከፍተኛ ትምህርት ደረጃ የሚጠቀሱ ተቋማት ቢኖሩም አብዛኞቻቸው ኦልሞስት ሁሉም ማለት ይቻላል አጥር ታጥረው ነው ያሉት። ያ ማለት ማህበረሰቡና የትምህርቱ ሌላው ማህበረሰብና የትምህርት ተቋማት ውስጥ ያሉት የህብረተሰብ ክፍል ያላቸው መስተጋብር በጣም የተለየ በአጥር የታጠረ ነው። ይሄ ግን ፕሮጀክት እነዚህን የሚያጋምድ የከተማዋን ነዋሪ የትምህርቱ ማህበረሰብ የሚያጋምድ በጋራ የሚያጣቅም የሚሆን ከአጥር ባሻገር የሀሳብ ውህደትን የሚያመጣ አጥርን የሚያፈርስ ሀሳብ ያለው ነው ማለት ነው። ፕሮጀክቱ ከአምስት ዓመት በፊት ጀምሮ ጥናት እንደተደረገበት የተናገሩት የፕሮጀክቱ አስተባባሪ ዶክተር ኢሳያስ ገብረ ዮሐንስ ፕሮጀክቱ በምን አይነት ሂደት ውጤታማ እንደሚሆን ከሌሎች ሀገራት ልምድ መወሰዱን ገልጸዋል። ላለፉት አምስት ዓመታት ሲጠና በብዙ አንግል ሲታይ፣ የሌሎች ሀገሮችም ተሞክሮ ስናጠና ነው የቆየ ነው። ስለዚህ ይሄ ደግሞ ለምንድን ነው ይሄን ያስፈለገው ካልን ነባራዊ ሁኔታው የዚያ አካባቢ ካየ ነው። ከታች ከትምህርት ሚኒስቴር አብረሆትም ጀምረን ትምህርት ሚኒስቴር አለ። ከዛ ቀጥሎ ከፍ እያለን ስንሄድ የኢትዮጵያ የመጀመሪያ ትምህርት የተጀመረበት ትምህርት ቤት ከፍ እያለ ሲሄድ ደግሞ የዩኒቨርሲቲ ትምህርት የመጀመሪያ የተጀመረበት እና በርካታ ትምህርት ቤቶች ያሉበት አዲስ አበባ ዩኒቨርሲቲ ብቻውን እንኳን ወደ ስድስት የሚሆኑ ካምፓሶች ያሉበት አካባቢ ነው። ስለዚህ ይህ አካባቢ በራሱ ሂደት የትምህርት፣ የምርምር፣ የፈጠራ፣ የቱሪዝም አካባቢ እየሆነ ራሱ ቅርጽ እየፈጠረ ያለ አካባቢ ነው። በዩኒቨርሲቲው መንደር ከሚመጡ ውጤቶች መካከል ዘላቂና ደህንነቱ የተረጋገጠ የከተማ ማዕከል ማኖር፣ በዓለም አቀፍ ደረጃ ታዋቂ ለሆኑ ዩኒቨርሲቲዎችና የምርምር ማዕከላት ብቁ ሆኖ መገኘት፣ ውጤታማ የሆኑ ባለሙያዎችና የፈጠራና ማዕከላትን ለማበርከት አስተዋጽኦ አለው ተብሏል።